እንትን ሂውማን ኔቸር እና ሊደርሺፕ እንዴት አዶፕት እያደረገ እንደመጣ፣ እንት ልበላችሁ። አንሸንት ሊደርሺፕ ጊዜ ሰርቫይቫል ቤዝድ ነበር። ሊደርሺፕ በቃ ፊር ነበር። ስትራንግስ፣ ዋር፣ ሰርቫይቫል ምናምን የሚባለው ነገር ነበር። የሰው ልጅ ሰርቫይቫል ኢንስቲንክት ስላለው መኖር ስለሚፈልግ አደጋ ሲያጋጥመው አደጋውን አሸንፎ ወርሽሽቶ መድረስ ሲል የሚፈልግ ከሰው ልጅ ተፈጥሮ ያኔ ሰው ልጅ ይፈልገው ያኔ ህልውና አደጋ ብዙ የተጋረጠበት ጊዜ ስለሆነ ሁሉም ህልውና አደጋ የሚጋርጥ ስለሆነ ዛትስ ዌር በጣም ትልልቅ መሪዎች ወጥተዋል። በዛ ጊዜ ኢንዱስትሪያል ሊደርሺፕ ሲመጣ ደግሞ ኮማንድ ኤንድ ኮንትሮል ይሄ ችግር ፈጥሯል። ኮማንድ ኤንድ ኮንትሮል ብዙ ፋብሪካ ነው ምናምን ትክክል የለ የለንቱን ይሆናል ከነ ሄንሪ ፎርድ ይሄ ሪጅድ ኢንፊሸንሲ ሲስተም የሚባለው የመኪናዋን ዋጋ ቀንሰ ከዛ በኋላ ይሁን ይሄን በቀን ይሄን ያክል ማምረት አለብህ ብለህ ሰጥተህ ምናምን ከተደረገው ውጭ አብዛኛው የኢንዱስትሪያል ሪቮሉሽን አመራር ለብዙ እንትን ቀውስ የዳረገ የመጣው ሞደርን ሊደርሺፕ ግን አሁን ኢንስፓይሬሽን እና ኮላቦሬሽን ነው። ዲስትሪቢዩትድ ሊደርሺፕ ይሏቸዋል። አንድ ቦታ ላይ ሳይሆን ብዙ ቦታ ዲሴንትራላይዝ ይሁን ሊደር ነው ይሄ። ኢንስፓይሬሽን እና ኮላቦሬሽን ለሰው ልጅ ተፈጥሮ በጣም የቀረበው የመሪነት አይነት ነው። ምንድነው የሚባለው? ሊደርሺፕ ኢቮልቭስ በት ሂማን ኔቸር ሪሜንስ ኮንስታንት። ሶ መሪዎች ማለት የሰው ልጅ ስነ ልቦናዊ ማንነት የሚረዱና ያን ለጥቅማቸው የሚያውሉ ለጥቅማቸው ማለት ለጎላቸው ለፊዚናቸው የሚያውሉ ናቸው። ሰው ላይ ሰው ላይ የተመሰረተ መሪነት ማለት ኮንትሮል ሳይሆን ሰውን መረዳት ነው። የሰው ልጅ ተፈጥሮ የመሪዎችን ስኬታማ መሆንም ሆነ ውድቀት ይወስናል። ጎበዝ መሪዎች በኃይል፣ በስልጣን፣ በኢምፓቲ እና በአዳብትብት መካከል ባላንስ ያደርጋሉ። ስልጣን ሪጅዲቲ ይጠይቃል። ሴንስ ኦፍ ኦርደር እንዲፈጠር ስልጣን ያስፈልጋል። ስልጣኑ ግን በኢምፓቲ ይሞካሻል። ድልድዩ እንዳይሰበር እንትኑ እንዳይበጠስ ገመዱ። ከዛ ደግሞ አዳፕ ተብሎ እንደየ ሁኔታው ደግሞ ከጊዜው ጋር መስማማት ይጠይቃል በሶስቱ። በዚህ ምክንያት መሪ መጀመሪያ ማወቅ ያለበት ሰልፍን ነው፣ ራሱን እና ሰውን ነው ማወቅ ያለበት ሰል የሚባለው ሶሊቲውድ ያልኳችሁ ዘ ፊሎሶፊ ኦፍ ቢንግ ምን ይላል? መሪ ሶስት ሰው የሰው ልጅ ሶስት ማንነት አለው። አንደኛ ሶሊቲውድ ይባላል፣ ነጠላ ማንነት አለው። አንተ እኔ ያልሆንኩት የየራሳችን ነገር ስላል ብዙ ነገራችን ይለያየ ግን እዛ ላይ አንቆምም። የሰው ልጅ ብቻውን ከቆመ አይሆንም። ማህበራዊ ፍጡር ስለሆነ ግሩፕ ላይ ይሳተፋል፣ የፖለቲካ ፓርቲ ላይ ይሳተፋል፣ ብሔር ላይ ይሳተፋል፣ ሃይማኖት ላይ ይሳተፋል፣ የሆነ ነገር ማህበር ላይ ይሳተፋል፣ ጎጥ ላይ ይሳተፋል። አለው የሰው ልጅ ግን እዛ ላይ አይቆምም። አሁንም ሁለተኛው ላይ ወልድነስ የሚባል አለ። የቱንም ያክል በብሔር ብትንትን ብትሉ፣ በሃይማኖት ብትሉ፣ እዛ ላይ አትቆሙም። አሜሪካ መሄድ ትፈልጋላችሁ፣ ማርስ መሄድ ትፈልጋላችሁ። እንኳን ሰዎችን ይፉ ፓርክ ሄዳችሁ አንበሳ ማየት ትፈልጋላችሁ። ዓለምን ማወቅ ትፈልጋላችሁ። ቢዮንድ ሎካሊቲ ቢዮንድ ዘ ወልስ ኦፍ ሪሊጂየን ኢትኒሲቲ ምናምን ምናምን ተሻገራችሁ፣ ድልድይ በሐሳብ የሆነ ቦታ ሄዳችሁ መምጣት ትፈልጋላችሁ። ሶስቱ ጤነኛ ስሜቶች ናቸው። እኔ የተለየ ነገር አለኝ ብሎ ማሰብ፣ በግሩፕ በምናምን መሳተፍ፣ በብሔር በምናምን ሊሆን ይችላል፣ በሱ ሳትገቱ ደግሞ። ዓለም ጋር ካለው ሰው ጋር ሁሉ ጋር ኢንተራክት ማድረግ፣ ሶስቱ ባላንስ ያስፈልጋቸዋል። አንዱ ላይ የተቸከለ ሰው፣ ሶስቱን ባላንስ የማይጠብቅ ሰው ችግር ውስጥ ይገባል። አክራሪ ብሔርተኛ ምናምን፣ ሃይማኖተኛ ምናምን፣ እንደዚህ ከሆነ ወርልድነስን እየረሳው ነው። ኦል በቃ እኔ ብቻ እኔ ብሎ ደግሞ ወይ ግሩፕ ነው ምናምን ብሔርተኛውን ማምጠልቶ የሚኖር ከሆነ ያ ነገር፣ ወርልድነስ ደግሞ ብቻ ካለስ ልክ አይደለም። ሰው ልጅ ሎካሊቲ ያለው ሶስቱ ጤናማ ስሜቶች ናቸው። የምትመሩት ሰው ሶስት ማንነት ውጭ ላይ ሳይሆን ውስጡ ላይ አለ። ሶ ብዝሃነት የሚባለው ነገር ኤክስተርናል አይደለም ብቻ አይደለም ኢንተርናልም ነው። መልቲፕሊሲቲ ኦፍ አይደንቲቲ አለ ኢን ሂማን ኔቸር። ስትመሩት የሆነ ግሩፕ ላይ እንደሚሳተፍ ውቁ ባይኔቸር ማለት የሆነ ነገር እንዳለው፣ ሃይማኖት እንዳለው መረዳት አለባችሁ። የሆነ ብሄር እንዳለው የሆነ ፖለቲካ ፓርቲንት እንዳለው እሱን አውቃችሁ ነው የምሰሩት። እሱ በእኔ በእናንተ ኦርጋናይዜሽናል ፐርፎርማንስ እና መሪነት ላይ ምን አይነት ተጽዕኖ ይኖረዋል ብላችሁ ማወቅ አለባችሁ። ሶ ትልልቅ መሪዎች ምንድነው ያደርጉት? ሂውማን ኔቸርን ያጠኑት። ትልቅ መሆን የቻሉት ሂውማን ኔቸርን ያጠንተው ነው። ሰልፍ የሚባለው ማንነት የሰው ልጅ ማንነት የተቀረጸው በማህበራዊ ኮግኒቲቭ፣ እና ኢሞሽናል ፋክተርስ ቅድም ኮግኒቲቭ ባያዝ ማለት የሰው ልጅ ራሽናል የሚወስናቸው ውሳኔ ለምሳሌ ቅድም ሎሳ ቨርጂን ቢያዝ ያልኳችሁ ከጌይን ይልቅ የሰው ልጅ ቢሄቪየር ሞቲቬትድ የሚሆነው ሎስ አቮይድ ማድረግ ነው እንጂ በጌይን አይደለም። ሁለቱ አንድ ላይ ከመጡ ሎስ አቮይድ ማድረግ ነው የሚፈልገው። ጌይን ብቻውን ከመጣ እሺ፣ ሁለቱ አት ኤት ታይም አርጋችሁ አማራጭ አድርጋችሁ ብትመጡት ሎስ ነው አቮይድ የሚያደርገው። ሶ ሎስን አቮይድ በማድረግ በማህበራዊና ኢሞሽናል ፋክተርስ ነው ሰልፍ የሚባለው ማንነታችን የሚሰራው። ሶ ሰልፍ ኮንሰፕት ማለት ምን ማለት መሰለህ? የሰው ልጅ ማንነት የሚወሰነው ሰልፍ ኮንሰፕቱ የሚወሰነው በልምዱ፣ በማህበራዊ ኑሮው እና በኮግኒቲቭ ባያዙ ነው። በማህበራዊ ኑሮ ሶሻል ኤክስፒሪየንሱ በስራ በምናምንትኑ? እና ኮግኒቲቭ በያዙ ሰልፍ የሚባለውን ለራሱ መጥፎ ስሜት ያለው ሰው እምትመሩ ከሆነ ዩ ሃፍ ቱ ኖ ዳት ይሄ ኤክስፒሪየንስ ምን አድርጎታል? ሶሻል ኢንተራክሽን ምን አይነት ተጽዕኖ አሳድሮበታል። ከዛ አንተ ምንም ሳትለው ስትናገረው የሚሰማ ከዛ አንፃር ነው። አንተ ኖርማል ነገር እየተናገርክ መስሎ እሱ በጣም ሊቆጣ ይችላል፣ የበደልከው ሊመስለው ይችላል፣ ምንም ሳታረገው አንተ የምትናገረው ቅድም እንደነገርኳችሁ ነው። ድንጋይ አንድ ሰው ዝም ብሎ ጠጠር ወረወረ፣ ዝም ብሎ ጭንቅላት ላይ የሆነ ጭንቅላት እንግዲህ የማይፈነክት ደም ሁሉ የማይወጣ ነው፣ ተራጣጣ ነው። ተበሳይት ሰውዬው ሞተ። እና ፍርድ ቤት ቀረቡ። አቃቢ ሕግ በግድያ ከሰሰው። ሰውዬው ደግሞ በድንጋይ በዚህ ፊዚካል አቢዝ ጠይቁኛል። ለምን አይገልም? ሌላ ሰው ላይ ባል ሰውዬው አእምሮ ሌላ ችግር ስለነበረበት ሞተ። ሶ የምንድነው? ኮዝ ኢፌክት ነው ምንድን በምን ሊከሰስ ነው? በግድያ ወንጀል ነው የሚከሰሰው ወይስ በእንት ነው? ይሄ ሰውዬው በጣም ዲፊከልት ነው። እና አለቃ አለቃ ሆናችሁ የሆነ ነገር ስትናገሩ ምን ኖርማል ነገር የተናገራችሁ እሱም ያዳምጣችሁ ከሌላ ቦታ በከሌላ ነገር ተነስቶ ስለሆነ በጣም ሴንሲቲቭ ይሆናል። ይጠላችኋል። በጣም ኦቨርሪያክት ያደርጋል። አያጋጥማችሁ። ቢኮዝ ሶሻል ኢንተራክሽኑ፣ ኤክስፒሪየንሱ እና ኮግኒቲቭ በያዙ እሱን ይዞ ነው በሰልፍ ኮንሰፕት ነው የሚሰማችሁ ሰዎች ለእኔ እንደዚህ ያላቸው ብሎ የሚያምን ከሆነ እናንተ ጀኒን እያወራችሁት የምትናገሩት መቶ ፐርሰንት አባዝቶ ይሰማቸዋል። ሶ የሀቭ ቱ ቢ ኬርፉል። ሰልፍ ዲስክሪፐንሲ ቴዎሪም ይባላል የሰው ልጅ የራሱን ማንነት አክቹዋል ሰልፉን ከአይዲያል ሰልፍ መሆን እፈልጋለሁ ከሚለው ጋር እና መሆን አለብኝ ከሚለው ጋር አውቱ ቢ አክቹዋል ሰልፍ ዊዝ አይዲያል ሰልፍ ዘር ውት ሰልፍ አሁን የሆነውን ማንነት መሆን የሚፈልገው ማንነትና ቢሳካለት መሆን ይቻላል ብሎ የሚያስበውን ማንነት ጋር ያወዳድራል። ያኔ በጣም የሚቃረንበት ከሆነ ጊልት ይሰማዋል፣ ያፍራል። ሲያወዳድረው ተሳክቶልኛል ብሎ የሚያስብ ከሆነ ፕራይድ ይሰማዋል። ዝም ብሎ ከመሬት ተነስቶ ይኮራል። እና ጊልት ፕራይድ ምናምን የሚሉ ስሜቶች ይሄ ነው። የሰልፍ ዲስክሪፐንሲ ቲዎሪ ነው መነሻው ር ሶልስ ዩ ምር እንትን ይሄ ሰልፍ ፐርሰፕሽን ቲዮሪ የሚባል ሰዎች የራሳቸውን አክሽን ምና ምናምን ኢንፈርም ኢንፈር የሚያደርጉት የሚገምቱት ከዚህ ቀደም የነበረ ባህሪያቸውን በማየት ነው እኔ እንደዚህ ሲሆን እንደዚህ አደርጋለሁ ይላሉ አይደል ትገምታለህ አይደል ሰው ይሄን ነገር ከተናገረኝ አብዳለው ምናም ትላላችሁ እንደዚህ ቢናገር ደስ ይለኛል የቀድሞ ልክ እናንተ የሰውን ባህሪያ አይታችሁ ትገምታላችሁ ይሄ ሰውዬ አረ፣ እንደዚህ አትበላ፣ አይወድም ምናምን የብሔር ወሬ አይወድም ወይ ደግሞ ሃይማኖት ነገር ከሱ ጋር መከራከር ትላላችኋል ይባላል። በሆነ ጉዳይ ማለት ልክ እናንተ ሰው እንጂ ጅጅ እንደምታረጉት ከዚህ ቀደም የነበረ ባህሪ ራሳችሁን ደግሞ ኢንፈርድ ታረጋላችሁ። ሰልፍ ኖውሌጅ፣ ስለ ራሳችን ያለን ዕውቀት ዳይሬክት አይደለም፣ ኢንፈርድ ነው። ማይ ብራዘርስ ኮንስትራክትድ ነው ማለት ስለ ራሳችሁ ነገ አሁን ምን እንደምታረጉ አታቁም። ምን እንደምታረጉ ስለማታቁ ድንገት ቦግ ብላችሁ እንት ልትሉ ስለምትችሉ ያን ለመገመት ትሞክራላችሁ። ስለራሳችሁ ስለ አይደለም ስለሰው ልጅ ያላችሁ ኖውሌጅ፣ ስለራሳችሁ ያላችሁ ኖውሌጅ ራሱ ኮንስትራክት ነው፣ ኢትስ ኖ ዳይሬክት ሶ ዘ ሞር ዩ ኖ ዩርሰልፍ ዩ ካን ዩ ካን ሜክ ዩር ኖውሌጅ ኦፍ ዩርሰልፍ ሞር እንትን ማለት ሞር ፕሮዳክቲቭ ማለት ነው። ቢኮዝ ዘ አይዲያ ኦፍ ዘ ኖውሌጅ ዩ ሃቭ አባውት ዩርሰልፍ ኢዝ ኮንስትራክተ ራሴን አላውቅም ነበር፣ ማለትም ተሰውሬ ነበር። በቃ እንደዚህ ሲለኝ እኮ ራሴን ሳትቋጡ ከዛ ነው ለይት አደረጉታላችሁ። ይሄ ዘ ሉኪንግ ላስ ሰልፍ የሚባል አለ። ሰዎች ስለራሳቸው ያላቸውን እምነት እንትን የሚሉት እነሱን ሌሎች ሰዎች ያዩኛል በሚሉት መሰረት ነው። ሰልፍ አይደንቲቲ ሶሻል ኔቸር አለው አሁን አንድ ሰው ይሄ ይቆጣል ብትሉት ይቆጣል። ሀብቱ ባለው ፈንድሬሉን በየሰፈሩ ዝም ብሎ ታስረው ማይደክማቸው ሰዎች ቢሄቪየር ኤክስፔክቴሽን ነው። ይሰርቃል የምትሉት ሰው ብዙ ምን ካለ ይሰርቃል። ማታም አምናችሁ ትረስት ምናምን ካረጋችሁት ይተዋል። በደም ብዙ ሰው እንትን ይላል ይስተካከላል። ይትቀጥራችሁ ምናም ካለ ሰከንድ ካገኘ ላፍ ያደርጋታል። ሶ አይደንቲቲ ሶሻል እንትን አለው። እሱ መስሪያ ቤት ውስጥ ሰውን ትሪት የምታደርጉበት መንገድ ምናምን እሱ እራሱን የሚያይበት መንገድና ባህሪውን ይወስናል። ከዛ በኋላ የሚያደርገው ነገር በራሱ ምርጫ ብቻ አይደለም። ራሱ እናንተ ያስቀመጣችሁለት ቦክስ ውስጥ ይገባል። እናንተ ዲፋይን ያረጋችሁለትን እውነታ ይቀበላል። ቢሄቪየር ያረጋል። የሰው ልጅ ዛት ማች እንትን ነው። ዛት ማች ሰልፍ ዲተርሚኔሽን ቴዎሪ የሚባል አለ። በቃ ዊ ዶንት ሃቭ ዛት ማች እንደምናስበው ከሌላ ሰው ያን ያክል ነፃነት ከማህበረሰቡ ነፃነት የለም። ኢፍሳን ባዲ ቴሌሲ ለሁለት ሳምንት ሌባ ሌባ ሌባ ሌባ ነው የምትሆነው። ትንሽ ሰው ነው እንደዛ እየተባለ ኖ ብሎ መሄድ የሚችለው በጣም ጥቂት ሰው ነው። የሰው ልጅ ተፈጥሮ ያዳቀለ ነው። ራሽናሊቲ እና ራሽና ምክንያታዊነት ያልሆነ በኢቮሉሽን በኢሉሽን በኢሞሽን እና በኮግኒቲቭ ሊሚቴሽን የተወሰነ ማለት ነው። ሁለት ኮግኒቲቭ ሲስተም አለው የሰው ልጅ አንደኛው ይሄ ሲስተም ዋን የሚሉት ወይ ደግሞ ፋስት ቲንኪንግ የሚሉት ኢንቱዊቲቭ ኢሞሽናል ኦቶማቲክ የሆነ ነገር ሲሆን በፍጥነት የምትወስኑት ውሳኔ ማለት እዛው እያለ የምታደረጉት በደበን ውስጥ የምታደረጉት ውሳኔ። ሁለተኛው ደግሞ ስሎ ቲንኪንግ የሚባለው አናሊቲካል ሊሆናቸው ደሊበሬት ሎጂካሊ፣ አስባቸው፣ አውጥታቸው፣ አውርዳቸው የምትወስኑት ውሳኔ አለ። ሁለት ሲስተም አለው። መሪዎች ደሊበረትሊ ሁለተኛውን ሲስተም ነው መጠቀም ያለባቸው። መሪዎቹም ተራሰውም ሁለቱ ሲስተም አለ። መሪዎች ማለት አንደኛውን ሲስተም አንደር ማይን አድርገው ሁለተኛውን ሲስተም የበለጠ የሚጠቀሙ ነው። ኮንሺየስሊ መንገድ ላይ እንዳለው ሰው ሰልፍ ኮንትሮል ከሌለ ኦን ፋስት ቲንኪንግ እንትን አንደስ ስሎ ቲንኪንግ ላይ ዲፔንድ አድርገን ካለ ራሽናሊ አናሊቲካሊ ካልወሰን እንትን ነው ሁለቱም ግን ተፈጥሯዊ ማንነትህ ነው። መሪ ሆነ እሱ ምትወስን አይፈረድብህም። ዚስ ዩ ኔቸር። ግን መሪ ከሆንኩ ኔቸርህን አውቀህ ከኔቸር ውስጥ የተሻለው ነገር እንዲጎላ መሳት አለ። ብሱን ነው የምትመግበው። ኮግኒቲቭ በያዝ ውስጥ የትኛውን ነው የምትመግበው ነው። አሜሪካን ሀገር፣ እንትን ሶሻል ሴኩሪቲ ስራ የሌለው ቤት ይሰጣል። የዳረጎትም አለው ስራ በማጣቱ እና ግን ሰው እንደዛ እንዲወስድ አይፈልጉም። ሰርቶ እንዲኖር ነው የሚፈልገው መንግስት። እና ምን ያደርጋሉ? ስራ የለኝም ቤት የለኝም እፈልጋሉ። ራስ ስትሉ የምትሞሉት አራት መቶ ፔጅ ወረቀት ነው። ብዙ ነገር ነው የምትሞሉ፣ ብዙ መረጃ ላይ ትደክማላችሁ። ይዋሻችሁ ከሆነ ድንገት ስራ ገይታችሁ አገኝታ አንደር ተቀበላችሁ፣ ይከብዳችኋል። ስራ አገኘሁ ልውጣ ስትሉ ግማሽ ፔጅ ናት። ሶ ኦፕት ኢን ዲፊካልት ኦፕት አውት ኢዚ ያደርገውታል፣ የሚፈልጉት ባህሪ ስላልሆነ መግቢያው አራት መቶ ፔጅ ጽፋችሁ ነው የምትገቡት። ልውጣ ስራ አግኝቻለሁ ስትሉ ግን በግማሽ ቤት ትወጣላችሁ። ሶ ፔጁ ራሱ ታስቦበት ነው። ራሽናል የሰው ልጅ ኔቸርን ስላወቁ ይኸውልህ፣ ፖሊሲ ማለት ሂማን ነው የምትመራው ፖሊሲ ኢምፕሊሜንቴሽን። ለምሳሌ እንትን ምንድን ነው? ሲጋራ ሲጋራ ምን ያክል እንደሚጎዳ የሲጋራ ፋብሪካ አምራቸው ያውቀዋል ሰው ተጠቃሚው አያውቁም ማለት እንደሚጎዳ ያውቃል ዝም ብሎ ናቹራል እንትን ነው ኢንፎርሜሽን ማርኬት ፌሌሩ ኢንፎርሜሽን ማርኬት ፌሌር ነው ማለት እንትኑ ጋር አምራቹ ጋር ከፍተኛ መረጃ ያለ ዝርዝር ነገር አለው ያ መረጃ ግን ወደ ተጠቃሚው አልደረሰም ተጠቃሚው እየወሰነ ያለው ለማጨስ ሙሉ መረጃ ባላገኘበት ሁኔታ ነው መንግስት የሚገባ አሁን አምራቹ ጋር ያለው መረጃ ወደ ተጠቃሚ እንዲደርስ ነው። ኢንፎርሜሽን ዲስክሎዠር ነው። ሶ ምን አደረጉ? መጀመሪያ ስሞኪንግ እንደሚገል ማጨስ እንደሚገል እንትኑ ጋር ጻፍ። መጀመሪያ ታክስ ጨመሩ ስሞኪንግ ላይ ሲጋራ ላይ ጨመሩ። ግን ሰው እንደምን ከልጆቹ ምግብም ቀንሶ ያጨሳል። ከዛ እሺ እንጻፍ። ችግሩ ኢንፎርሜሽን እንትን ነው። ኢንፎርሜሽን ማርኬት ፈለር ነው። ሶ ዘ ሶሉሽን ኢዝ ኢንፎርሜሽን ዲስክሎዠር አሉ። ከዛ ስሞኪንግ ኪልስ ሚያ እንዲጽፍ አስገደዱት። አሁንም ብዙ ለውጥ አላመጣም። ጥናት አደረጉ። ለካ ኢንፎርሜሽን ኪልስ የምትለው የሆነች ጫፍ ላይ ነው የጻፋት ካምፓኒው፣ አትታይ። ከዛ ጥናት አደረጉና የሰው ልጅ ቀድሞ የሚያዩት ሲጋራው የሲጋራ መያዣው ፓኮ ላይ የትኛው ነው የሚያዩት? ጥናት አደረጉና መሀል ላይ አደረጓት። ጭራሽ ይሄ ብራንዱን ወደታች ታች አደረጉት። ከዛ እንደገና ጥናት አደረጉ። በዚህ ትንሽ ቀነሰ። ጥናት አደረጉ። ፎንት ማተር ያደርጋል። ስሞኪንግ ኪልስ የሚለው ሮዝማን ከሚለው ከፍ እንዲል አደረጉ። አሁን ደግሞ ከለር ቀየሩ ጎልደን ከለር እንዲታይ ያኛው በጥቁር ሮዝማኑ እንደሚገል የሚናገረው ግን በወርቅ ኦል ዚስ ኢንፎርሜሽን። በቃ እያሻሻሉ ማለት እንደዚህ ባደረጉ ቁጥር የሆነ የሆነ እየቀነሰ ነው የመጣው ኢትስ ሳይንስ ሊደርሺፕ ነው። በቃ ሂማን ሂማን ኔቸር ነው የምትመራው ነው። ዳስ ዋይ እኔ ይሄ ስለ ሊደርሺፕ ስጠይቁ ትራንዛክሽናል ትራንስፎርሜሽን የሚለው በጣም ጀነሪክ ቃል ነው። ዝም ብሎ ወደ ውስጡ ስትገቡ መሪነት ማለት ሂማን ኔቸር ማወቅ ነው። ሂማን ኔቸር ካወቃችሁ ትመራላችሁ። መሪዎች በሳምንት ቢያንስ ቢያንስ አንድ የስነ ልቦና መጽሐፍ ማንበብ አለባቸው፣ አንድ የሶሽዮሎጂ መጽሐፍ። ሁለቱን ኮምባይን አድርገው ነው ማህበረሰቡን እያወቁ የሚመሩት መምራት ያለባቸው ይባላል። ሌላ ሌላው ኮግኒቲቭ ባያስ ነው የሰው ልጅ ውሳኔ ሲወስን ሜንታል ሾርትከት ከት የሚባላል እንደም የራሽናል እርዶ ካልኩሌት አድርጎ ስትሪክት ራሽናሊቲ ሳይሆን ሾርትከት ይጠቀማል። ለምሳሌ የሆነ ሀገር ስትሄዱ ለፊልድ ስትወጡ ብዙ ሰው የተሰለፈበት ሬስቶራንት ካገኛችሁ ምን ብላችሁ ነው የምታስቡት? ዋጋው ጥሩ ነው፣ ቅናሽ ነው፣ ይጣፍጣል ብላችሁ ነው የምታስቡት። so this is called confirmation bias አንድ ጥናት ተደርጎ የኦክስፎርድ ዩኒቨርሲቲ ፕሮፌሰርስ ናቸው ኢኮኖሚክስ ኢኮኖሚስቶች ናቸው 30 40 አመት ስለ ዲማንድ ኤንድ ሰፕላይ የሚያስተምሩ ናቸው እያስተማሩ የሚውሉ ናቸው ምግብ እንዴት ምሳየት እንደሚበሉ ጥናት ተደረገ ተደብቆ ሰዎች ይሄ ሁሉ እያስተምሩ የሚውሉና ወጥቶ አምስት ጓደኞች ናቸው የሚበሉት ብዙ ሰው የተሰበሰበበት ሬስቶራንት ምርጠው ነው ሲጠየቁ ዋጋው ርካሽ ነው ጣሙ ጥሩ ነው ብለው አስበው ነው እነሱ ከገቡበት ሬስቶራንት አንድ ደቂቃ ወርታሽ ስትወርዱ በዋጋ የሚቀንስ በጣም የሚበልጥ ሬስቶራንት አለ። እነሱ ግን ብዙ የተሰለፈበት ቦታ የጣዕምም ሾርት ካት ማለት ነው። ሄደው ከማወዳደር ይልቅ ጣዕሙን አንዱ ጋ በልተው ጠይቀው ዋጋውን ከማወዳደር ይልቅ ዘይ ሀድ ኤ ሜንታል ሾርት ካት፣ ስንፍና ምን እላለሁ፣ ሾርት ካት አቪላቢሊቲ የቀድሞ እንትንህ ሰው ሲበዛ እንደዚህ ነው የሚለውን ታመጣ ሶ አንድ ጎበዝ ሬስቶራንት የሆነ ሰው ምንድነው ማድረግ ያለበት? መጀመሪያ ሰው ማሰለፍ ነው። ዝም ብሎ ዘመዱን ምንም ከፍሎ ያሰልፋል። ካሰለፈ ይመጣል፣ ያኛውም ይመጣል፣ ያኛውም ያለ ከዛ እንት ይላል፣ ይለመዳል። ማለት መጀመሪያ ማድረግ ያለብን ሰው ነው ማሰለፍ። ያለብን ልጆቹ ዘመዶቹ ሊሆኑ ይችላሉ። ተሰልፈው ይቆዩ፣ ከዛ ያሳልፉት። አይ ግድ የለም፣ እርሶ እንግዳ ስለሆነ ምንም ያሳልፉ። ዳትሳው የሰው ልጅ ራሽናል አደለም።

መቶ ብር ከማጣትና መቶ ብር ማግኘት መቶ ብር ማጣት በጣም ፔንፉል ነው፣ እኩል ከማግኘት ከማን? አደለ? የራሳችሁን ስሜትን ማጥኑት፣ ጥናት ነው። ኦቨር ኮንፊደንስ ባያስ የሚሉት አለ። ሰዎች እውቀታቸውን ችሎታቸውን ኦቨር እስቲሜት ያደርጋሉ። አንዳንዱ ፈተና ፈተና ሲደርስ አይ እኔ እንደዚህ ነኝ ምናምን ብሎ እንትን አይልም። ውሳኔ የሚወሰን ነገር ሲኖር አይ ጎበዝ ነኝ ብሎ ሰነድ መሪ ሆኖ ብዙ ሰነድ ማገላበጥ ሲገባው ሳያነብ ጠዋት አይቶ ሊወዝነ ውስጥ ይገባል። ሶ መሪነት ኤቭሪዴይ ጌቲንግ ፕሪፐርድ ነው። ደግሞ እንትን የሚባላል በሶሻል ኔቸራችን ምክንያት ብዙ ሰው ያደረገው እናረጋለን። ሃርድ ሜንታሊቲ የሚባል ባንድ ዋግን ኤፌክት የሚባላል። ብዙ ሰው ካደረገው እናረጋለን ትክክል ይሁን አይሁን ማለት ነው። አሁን እዚህ ቢስቅ ሰው አንስቅም ሳንሰማ

የጊዜ ገደብ አለ። ኢንፎርሜሽን ኦቨርሎድ አለ። ኢንፎርሜሽን ኦቨርሎድ፣ አሁን ቅድም እንደነገርኳችሁ 25 የጨው ብራንድ ቢሰጣችሁ አትመርጡም፣ ተሳችሁ ነው ምትወጡት። ሶ ለሰው ምርጫ ሲሰጡ ለሰራተኛችሁ ምርጫ ሲሰጡ ምናምን በሊሚትድ እንትን ነው። ኢንፎርሜሽን ኦቨርሎድ ስለሚያጋጥመው ችግር ውስጥ ይገባል። ማኔጀብል እንትን መሆን አለበት እንጂ ምርጫ ሲበዛ ጥሩ ነው ብላችሁ ብዙ ብታረጉ መጨረሻው ኢራሽናል እንትን ነው ማለት አሁን ኢቮሉሽን ሰልፍ የሚባለው ነገር እንዴት ነው የሆነው? የኢንተርኔት እና የሶሻል ሚዲያ መምጣት ሰልፍ የሚባለው ነገር ፍራግመንት አድርጎታል። የሰው ልጅ ኦንላይን ፐርሶናው እና ኦፍላይን ፐርሶናው ይለያያል አይደል? በሌላ ስም ጽፋላችሁ መጻፍ ይቻላል። ፌስቡክና ኦንላይን ስትሆኑም አንዳንድ ጊዜ ጨዋ የምትሉት ሰው በቃ ይለያያል ሶሻል ኮንትሮል ስለሌለው ሶሻል ኮንትሮል ውስጥ ነው እንት አሁን ለምድ ዲያስፖራ እዛ ሲሆኑ በጣም የተለዩ የሚሆኑ አስቸጋሪ የሆነ ነገር በቃ ሶሻል ኮንትሮል የለም። ባህሪያችንን እዚህ ማህበረሰቡ ይዝብናል። ነፃ ስንሆን አሁን እዛ ቸርቾቹ ላይ መስጊዶች ላይ ጸብ፣ ብዙ ነገር ነው የምሰማው። ቢኮስ ሶሻል ኮንትሮል የለም። የደበቅነው ነው ነገር ሁሉ ይወጣል። በሰው ልጅ ኦንላይን እና ኦፍላይን ማንነት ላይ ልዩነት አለ። ዛስዋይ አሁን ጉግል ሲቀጥር ጉግል ሲቀጥር ሁለት ነገር ነው የሚያደረገው አንደኛ የሶሻል ሚዲያ ሂስትራችሁን ሰጣላችሁ፣ ያየዋል። ፍራግመንት ልንት ስለሆነ ማንነት የማይወደው ነገር ካለ አይቀጥራችሁም። ኢፍ ዩ ቢካም ጎግል እንትን ሰራተኛ ፌስቡክ፣ ትዊተር ላይ ምናም በሙሉ አካውንታችሁን ሰጣላችሁ፣ ቼክ ያደርጋል። ቢኮዝ እናንተን በኢንተርቪው በማየት ብቻ አይታወቅም። ያ ሌላ ማንነት አላችሁ። እኛ አሁን ያለውን ሰው ከዛ ደግሞ ህግ አለው። ይሄን ይሄን መጻፋት ይችላል የሚባለው ካልሆነ ይሄዳል። ችግር ኢቲክ አለ ኮድ ኦፍ ኮንዳክት አለ። ኮንትሮል ሊያደርገው እየሞከረ ነው ማለት። በግሎባላይዜሽን ሰው ስለሚጓዝ ምናምን ሃይብሪድ አይደንቲቲ መጥቷል። ሰዎች ፍሉድ ሆኗል አይደንቲቲ ብሄር፣ ሃይማኖት በጣም ፍሉድ ሆኗል ሲበዛ። በሌላ በኩል ደግሞ በስነ ልቦናና በኒውሮ ሳይንቲፊክ አድቫንስስ ምክንያት የሰው ልጅ ከመቼውም ጊዜ በላይ መሪዎች ሰው ልጅን አውቀዋል። የሰው ልጅ ማንነት ምን እንደሆነ ምናምን አውቀዋል። ኒውሮፕላስቲሲቲ የሚባል አለ። ኒውሮፕላስቲሲቲ ማለት የሰው ልጅ በየሄደበት ቦታ አካባቢውን መስሎ የመኖር አቅሙ ማለት ነው። ኒውሮፕላስቲሲቲ የሰው ልጅ ኒውሮፕላስቲሲቲ በከፍተኛ ደረጃ ያደገበት ወቅት ላይ እንገኛለን። እና የሰው ልጅ ዊዝን ቴን ይርስ ሳይቦርግስ እና ትራንስ ሂማኒዝም የሚባል የሰው ልጅ ድህረ ፖስት ሂማኒዝም እየመጣ ነው። ድህረ ሰው ማለት ለምሳሌ እጃችሁ ከደበራችሁ ጥንካሬው ምናምን ከደበራችሁ በብረት ማሰራት ይቻላል። እጃችሁን እዛው ላይ እዚህ ውስጥ ገብቶ አእምሯችሁ እዚህ ጋር የሆነ ነገር ተቀብሮለት ፋስት ቲንከር ሚሞሪ ምናምን ማድረግ ይቻላል። ኤጅ ሪቨርሳል ሳይንስ እንትን አለ፣ ዲጂታል ኢሞርታሊቲ አለ፣ ፐርሰናላይዝድ ሜዲሲን አለ። ይህን ነው የምመራው። ይሄን ሰው ትመራዋለህ። የዛሬ 10 አመት መሪ የሚሆን ሰው መሪ ሆኖ የሚቆይ ሰው ይሄን ነው የምትመራው። ነገ ጠዋት ማለት ይሄን አይነት ውስብስብ ሰውን ነው የምንመራው። ሶ ይሄን ማወቅ ይጠይቃል። ማለት መሪ መሆን አይቻልም ካልሆነ። ኬሲንጀር የሚባል ሰውዬ ይሄ ሊደርሺፕ ኤጅ ኦፍ አርቲፊሻል ኢንተለጀንስ ይላል። ይሄንም የማያውቅ ሰው መሪ መሆን አይችልም የምታውቁት ደግሞ የዛሬ አስር ዓመት አይደለም፣ አሁን ለምዳችሁት ነው። ከአሁኑ ጀምሮ ካልተዘጋጀ አይሆንም። አሁን ፍራግመንትድ ሰልፍ ያለው ሁለት ማንነት ያለውን ሰው መምራት በዚህ ጊዜ ኦንላይን ላይ ሌላ ሰው ነው፣ ስራ ላይ ሌላ ሰው ነው፣ ሌላ ኦንላይን አራት አምስት ማንነት አለው። ይሄን ሰው መምራት በጣም ትን ይምታታበታል። so you have to manage him ማለት ነው። ማለት መምራት ከሆነ ዝም ብሎ መምራት ይቻላል። ዝም ብሎ ችግር እየፈጠሩ ምናምን ኢፍ ዮ ዋንት ቱ ቢ ኤፌክቲቭ ነው እኮ። ኢንፍሉንስ ያላችሁ ውጤት የምታመጡ የምትታመኑ መሪዎች ለመሆን ነው ያ የሚያስፈልገው። የብሬን ኮምፒዩተር ኢንተርፌስ በጣም እንትን ያድጋል። ኮምፒውተራችሁ ጽፋችሁ ምናምን ሳይሆን አይናችሁን አይቶ ገብቶት ያዛል። ይሄ ኦልሬዲ ተጀምሯል። አሁን ጃፓን፣ አሜሪካ ምናምን እየሆነ ነው። የጃፓን የሀብታም ሀገር ነው አይባልም። ፌስቡክ እኮ። አሜሪካ እንደተፈጠረ በወራት ውስጥ ነው የመጣው። ኢትዮጵያ ውስጥ አሁን ሁሉ ነገር ፈጣን ነው። ዛሃን ሀብታም ቴክኖሎጂ ዩዝ ዴሞክራሲዜሽን ኦፍ ናውሌጅ ስላለ ላይ ብዙ ልዩነት የለውም። እሱን ተጠቅሞ የሚያመርተው ነገር ላይ ነው ልዩነቱ። አሁን ሰው አርቲፊሻል ኢንቴሊጀንስ አማካሪ እያደረገ ነው። ሰው ከሚያማክረን የአርቲፊሻል ኢንቴሊጀንስ አድቫይዘር እየሆነ ነው። ሰው እንዴት ነው የሚሆነው? እና ምን ይባላል? ፖስት ሂማኒዝም ዘሰልፍ ኢንቮልቭ ቢዮንድ ትራዲሽናል ሂዩማን ባውንደሪስ ኢንኮርፖሬቲንግ ነን ሂዩማን ኤንቲቲስ ኤንድ ኢኮሲስተም ቱ ኢትስ ዴፊኒሽን። ትራንስ ሂዩማኒዝም ማለት የምናውቀው አይነት ሰው አይደለም። ኢንሃንስድ ሂዩማኒቲ ብሬኑ ኢንሃንስድ የሆነ እጁ ኢንሃንስድ የሆነ ከሌሎች እኛ ከፈጠርናቸው ፍጥሮች ጋር ግን በራሳቸው ማሰብ የሚችሉ በራሳቸው አይዲያ ፕሮዱስ የሚችሉ ዊዝን ፋይቭ ይርስ ደግሞ ሰልፍ ኢምፕሮቭመንት የሚችል ራሱን ማሻሻል የሚችል ሮቦት ኦቶሜሽን ምናምን ጋር ነው። ምንም ሮቦት የሚያሰኘው ነገር የለም። እንደኛ ያስባል። ከኛ በላይ ፊዚካል ጠንካራ ነው። ከኛ በላይ ማሰብ ይችላል። አይዲያ ፕሮዲክት ማድረግ ይችላል። መጽሐፍ ይችላል። አርቲፊሻል ኢንቴሊጀንስ አሁን እነዚህ መጽሐፍ ጻፍ ልኝ ብትለው ይጽፍልል። ከአንተ በላይ ከኔ በላይ ሰው በጣም እንትን ነው። አሁን ማንም ሰው ይጠቀማል። በቃ ውገምትም ይጠቀም ይችላል። ኢትዮጵያዊ ስለሆን ካጠቀማል፣ ብዙ ሰው ይጠቀማል። ኢትዮጵያ ውስጥ፣ በተለይ አዲስ አበባ ብዙ ሰው የሚጠቀም እነዚህ ሰዎች ነው የምንመራቸው።